እዳ ያጎሳቆሎ ሰው አለ እ ልከፍልላችሁ እዳ ያለበት እጁን ያውጣ። የፈለገ ሚሊዮን ብር ይሁን እዳ ያለበት እጁን ያውጣ። ያው ሌሎቻችሁ ድጋ በኋላ እንዳታወጡ ያላችሁም ደግሞ የሌለባችሁም ደግሞ እንዳታወጡ። እዳ የሌለባችሁ ሰዎች ያለባችሁ ብቻ አውጡ። አውጣችሁ አይደል መክፈል ትፈልጋላችሁ። እዳ አሸማቋችኋል። ወላ ም አለብኝ ግን አብረን ከፍል ነው አብረን እንድንከፍል ነው። አብረን እንድንከፍል ነው። እናሉ ነብዩ አለይሂ ኪስ እንዳታዩ አፋፌ ነው። አንድ ሰው እ አንድ ሰው ዕዳ በዕዳ ምክንያት የተሸማቀቀ የሆነ ሰው አንድ ጊዜ ነብዩ ያለ ወትሯቸው በጊዜ መስጊድ ገቡ። መስጊድ ገቡና አቢ ኡማማ የተባለ ሱሐባ ጉስቁል ብሎ መስጊድ ውስጥ ኩንትር ብሎ አዩት። ከዛ በኋላ ማለከ ያ አባ ኡማማ አሉት። አንተ አቢ ኡማማ ሆይ ምን ሆነ ነው ያለ ወትሮ መስጊድ ውስጥ የተገኘው? ምን ሆነ ነው ፍትኑ። ነብዩ ፊታቸውን ያያሉ፣ የሱሐቦቻቸው አዋላቸውን ያያሉ፣ ይከታተላሉ። የሚገርማቸው ነገር ከዛ ያ ረሱሏላህ፣ አንቱ የአላህ መልክተኛ መልእክተኛ ሆይ አላቸው በ በደከመ ድምፅ ዕዳ እኮ አስቸገረኝ፣ ጭንቅላቴላ ችግር በጣም በጠበጠኝ አስቸገረኝ፣ ችግር ችግር በጣም መቋቋም እስከሚያቅተኝ ድረስ በድህነት ውስጥ ነው ያለሁት አላቸው። አብሽር ያ አባ ኡማማ አሉት። አብሽሩ እጃችሁን ያወጣችሁ ያላወጣችሁ አብሽሩ፣ እኔንም ጨምሮ አብሽር እያልኩት፣ አብሽር አንተ አቢ ኡማማ ሁያ እኔ አሁን የምነግርህን ነገር የምታደርግ ከሆነ ይህን ነገር የምትፈጽም ከሆነ አላህ ዳህም ሙሉ በሙሉ ይከፍልልሃል አሉ። በደንብ ቢያዙልኝ መልሼ ጠይቃቸዋለሁ። ሁል ጊዜ ዱዓ ላይ ይህን ዱዓ አድርጋሉት አላሁመ ኢኒ أستغفرك، اللهم إني أعوذ بك من الهم

ከጭንቀትና ከትካዜ ባንተ ጠበቃለሁ። ይሄ የቅድሙ ዱዓ ወአኡዙ ቢከ ሚን አልአጅዝ ወልከሰል። አጅዝ ማለት ምን መሰላችሁ? መዳከም መዳከም። አቅም አለው ሰውየ፣ ችሎታ አለው ግን ደካማ ነው። አያችሁ፣ ገንዘብ አለው፣ በገንዘቡ ምን ማድረግ እንደሚችል አቅም፣ ጉልበት አለው፣ ጉልበቱን አይጠቀምበትም፣ አጅዝ ይባላል። ይሄ ይሄ ትልቅ ፈተና እኮ ነው። በጣም ትልቅ ጭንቅላት አለው ግን አይጠቀምበትም፣ ይባክናል። ከእንደዚህ አይነት ነገር ማን ተጠብቃለሁ። ወል ከሰል ከሰል ማለት ምንድን ነው? አጅዝ ማለት የቅድሙ የአሁኑ ተቃራኒ ነው። አፎ ምንም ነገር ፍላጎት አለው ግን ደካማ ነው። ከሰል ደግሞ አሁን ያልኳችሁ ነው። አቅም አለው፣ ሁሉ ነገር ማድረግ ይችላል፣ ግን ማድረግ ፍላጎት የለውም። በቃ ስልቹ ነው። ስልቹ ታውቃላችሁ? በቃ ሰነፍ የሚባል ሰው ማለት ነው ከዚህ ባንተ እጠበቃለሁ ማለት ነው። ወአኡዙ ቢከሚነል ሚነል ጁብኒ፣ በቁባቃነት ከፈሪነት ባንተ እጠበቃለሁ። አንተ ፈሪ አንተ በቁባቃ ከመባል አላህ ልጅ አይበለ አሚን በል። በእሱም ካንተ እጠበቃለሁ ጁብን ማለት ነው። ቡክል ደግሞ ስስታምነት፣ ኑሮውን መስጠት አለመቻል፣ እውቀትህን መስጠት አለመቻል ለሌላው፣ ገንዘብ ለሌላው መስጠት አለመቻል፣ የሆነ ነገር ለሌላው ማካፈል አለመቻል። ከዛ ስምን አሉ ወአዑዙ ቢከ ሚን ገለበቲ ደይን። በእዳ ገለባ ማለት በእዳ መክፈል የማልችለው እዳ ይላሉ ዑለሞች ሲፈስሩት፣ ከአቅሜ በላይ የሆነ መክፈል የማልችለው እዳ፣ እንደዚህ አይነት ዕዳ ባንተ እጠበቃለሁኝ። ወቀህሪ ርጃል፣ በሰዎች ከመሸነፍ በማንኛውም ነገር ሰዎች ከኔ በላይ ከመሆን፣ ያረብ ጠብቀኝ። ሁሌ በታች መሆን ያስጠላል እኮ አይደለም እንዴ? በዚህ ጠበቃለሁ ብለህ ዱዓ አድርጋሉ አድርጋለ አለ አልቋል። አሁን ይህንን በመሀል ላይ እንግዲህ እየቀበጣጠርኩባችሁ ነው፣ ወሳኝ የሆነ ነገር ስለሆነ ነው በመሀል ያስገባውባችሁ። ዱዓ እናድርገው ኢንሻአላህ፣ ተሳክቶልን ደግሞ እውን ሆኖልን ምን መጣ ደግሞ። አላህ ያደርገን። ሳቅ ለቅሷችን ወደ ሳቅ የሚቀየር አላህ ያደርግልን።